ሰላም ተመልካቾች እንዴት አላችሁ? አሁንም ላይክ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ያ ብዙ ተከታይ የነበረው የቤንጃ ኒውስ ወይንም ቢኒያም ካሴ የሚለው የውጭ ዜናዎችን በስፋት የሚተነትነው ነው ቻናላችን ተዘግቷል። ስለዚህ እሱ ቻናል ስለተዘጋ አሁን ቤተሰቦች ርብርብ የምናደርግበት ሰዓት ነው። ኦቨስሊ እንደምታደርጉ ታውቃለው። ስለዚህ ላይክ ሰብስክራይብ ማድረጉን እንዳትረሱ። ያው እንግዲህ ይሄኛው ትልቅ ቻናል ሆኖ የሚመጣ ነው ስለዚህ በርካታ መረጃዎችንም ማጋራታችንን የምንቀጥል ይሆናል ዛሬ የአሜሪካና የኢራን ፖለቲከኞች በተለይም በኦማን ተገናኝተው በተለያዩ ጉዳዮች ላይ ከዚህ ከኒውክሌር መርሃ ግብር ጋር የተገናኙ ሀሳቦችን በስፋት አንስተዋል በዚህም ገንቢ የተሰኘ ወይም ደግሞ ጥሩ ነው የተባለ ኮንስትራክቲቭ የሚሉት አይነት ውይይት ተደርጓል እንዲህ አይነት ነገር በኢራንና በአሜሪካ ፖለቲከኞች መካከል ሲደረግ እጅግ በጣም ወሳኝ የዓለምን ፖለቲካም ሊቀይር ይችላል በሚል በርካቶች ተስፋ ጥለውበታል ከዚህ በፊት እንደምታውቁት የኢራን ፖለቲከኞች አሜሪካ ጋር መደራደር በግልጽ ጉንጭ ማልፋት ወይንም ደግሞ አስቸጋሪ ነው የማይታመኑ ናቸው በሚል እነ ዶናልድ ትራምፕን ጭምር አያቶላ አሊ ሐምኒ ሲተቹ ነበረ። ከዛም ባሻገር ፕሬዚዳንቱ ማሱድ ፔዘሽኪያን አሜሪካ ጋር ድርድር ማድረግ ዋጋ የሚያስከፍል ነው፣ ስለዚህ እኛ ድርድሩን በራሳችን መንገድ እንቃኘዋለን የሚል ሀሳብ ሲያጋሩ ነበረ። አሁን ባለ ሁኔታ ግን ሁለቱ ሀይሎች ማለትም ከመካከለኛው ምስራቅ ኢራን እንዲሁም እዛው ኦማን በኦማን ተገናኝተው ማለት ነው። ከሰሜን አሜሪካ አሜሪካ መታ ድርድር ተደርጓል። ኮንስትራክቲቭ ወይንም ደግሞ በበጎ የሚታይ አይነት ድርድር በመሆኑ ሁሉም ሰው በመልካም አፕሪሺየት አድርጎታል። ጥሩ ነገር ነው። ምናልባት የዓለማችን ፖለቲካ በመካከለኛው ምስራቅ ሊቀየር የሚችልበትን አሁንታዊ አጋጣሚ የፈጠረ እንደሚሆን ተስፋ ይደረጋል። ያ ማለት የአሜሪካ የመካከለኛው ምስራቅ ልዩ ተወካይ ስቲቭ ዌትኮፍ ነበሩ እንግዲህ ድርድሩ ላይ በኦማን በነበረው ድርድር ላይ የነበሩት። ከኢራን በኩል ደግሞ የውጭ ጉዳይ ሚኒስትሩ አባሳራግጂ ሰይድ አባሳራግቺ ማለት ነው እሳቸው ነበሩ። ስለዚህ ድርድሩ በመልካም ሁኔታ ሄደዋል። ቀደም እንዳልኳቸው ኮንስትራክቲቭ፣ ጥሩ የሚባል ስምምነት ላይ እንደደረሱ የሚጠቁሙ መረጃዎች አሉ። ነገር ግን እንደዚህ አይነት ነገሮች አሁን የሁለቱ ኃይሎች መገናኘት አንድ ተስፋ የጣሉ ነገር ምንድን ነው ከዚህ በፊት ተገናኝቶ አያውቁም ከ2018 ጀምሮ ምንም ነገር ግንኙነት ኖሯቸው አያውቁም፣ ዋሽንግተንና ቴህራን ስለዚህ አሁን በዚህ መንገድ መምጣታቸው አዲስ ነገር ሊያመጣ ይችላል ከሚል ተስፋ አንጻር ስለሆነ በበጎ ማየቱ በእርግጥም ለዓለም ፖለቲካ እንደ መፍትሄ ሊቆጠር ይችላል። ዞሮ ዞሮ ግን የሁለቱ ኃይሎች ግንኙነት በተለይም በኦማን ዊትኮፍና የኢራኑ አባስ አራግቺ ተገናኝተው በኒውክሌር ድርድር ዙሪያ ተወያዩ፣ ወይም ደግሞ በጎ የሚባል ሀሳብ ላይ ደርሰዋል ሲባል ስምምነት ላይ ደረሱ ማለት አይደለም። ይሄኛው የመጀመሪያው ዙር ነው፣ ፈርስት ራውንድ። ሴከንድ ራውንድ ይቀጥላል፣ በሚቀጥለው ሳምንት የሚካሄድ ይሆናል። ቅዳሜና እሁድ ነው ሊሆን የሚችለው። ስለዚህ እዛ ላይ ደግሞ የሚነሱ ሀሳቦች ምንድናቸው የሚለውም እንዲሁ አጠያቂ ስለሚሆን ማለት ነው። አሁን ባለው ሁኔታ የአሜሪካ ፖለቲከኞች በኢራን ላይ ጫና የማሳደር እድል አይኖራቸውም። ይሄ ለምንድነው የተባለው ከዚህ በፊት ተደጋግሞ በተለያዩ መድረኮች ላይ በተለያዩ የዜና ቻናሎች ላይ የሰማችኋቸው ሊሆኑ ይችላሉ። ይህም ማይሆንበት ምክንያት የኢራን ፖለቲከኞች ኒውክሌርን በአግባብ መታጠቅ የሚያስችል በቀናት ውስጥ ከፈለጉ በስምንት ቀናት አሊያም ስምንት ቀን ባነሰ ጊዜ ውስጥ የኒውክሌር ፕሮግራማቸውን ማሳካት ስለሚችሉ ወይም ደግሞ እስከ ዘጠና በመቶ ኒውክሌር አብላልተው ተቀምጠዋል ስለሚባል ሰው አቶሚክ ቦምቡን ለመታጠቅ እጅግ ቀላል የሆነ መንገድ ይኖራቸዋልና፣ ስለዚህ በቀላሉ ከዚህ በፊት እንደነበረው የአሜሪካ ፖለቲከኞች ኢራን ላይ ጫና መፍጠር አይችሉም ማለት ነው። ለዚህ ነው ድርድር በነገራችን ላይ በየትኛውም ዓለም ላይ እንግዲህ ከእስራኤል ውጭ መካከለኛው ምስራቅ ላይ የትኛው ኃይል ነው ኒውክሌር የታጠቀው ከተባለ ወይም ደግሞ አሜሪካ ጋር የሚደራደረው በኒውክሌር ጉዳይ ላይ ትታጠቅም ማትታጠቅም ከተባለ ኢራንና ኢራን ብቻ ነች። ስለዚህ ኢራን የተለያዩ ጫናዎች እንዳሉባት ይታወቃል። ዓለም አቀፋዊ ግፊቶች አሉባት። ምዕራቡ ዓለም ኢራንን ይገፋታል። ኢራን ደግሞ በራሷ አቅም ልክ ተሰፍታ የተሰራች ሀገር ሆናለች በተለይም ከ1979 አብዮት በኋላ ከዚህ ሪቮልሽን በኋላ ያለውን ነገር ስንመለከት እነ የመጀመሪያው አያቶላ ሩሃላ ሆምኒ መጀመሪያ ላይ ሲመጡ አያቶላውን ግንዛቤ አመጡት ከ1979 በኋላ ማለት ነው። የመጀመሪያውን የነ ጠቅላይ ሚኒስትር ወይም ደግሞ ከአሜሪካ ጋር አብሮ ሲሰራው የነበረው የነሻህ ሻህ መንግስት ከወደቀ በኋላ አሁን ያለው ነገር የኢራን ፖለቲካ ጠንከር ያለ ምዕራቡን የሚገፋ ከምዕራቡ ጋር አብሮ የማይሰራ ነው እና ለዚህ ነው ዶናልድ ትራምፕም ግፊት ማድረግ አሁን የማይችልበት ደረጃ ላይ ደርሰዋል። የተባለ የሚገኘው የኒክሌር ድርድር ተስፋ አለው አሁን ባለበት አጋጣሚ። ነገር ግን ኒክሌር እንደምታስቡት እጅግ አሳሳቢ አስቸጋሪ ጉዳይ ላይ ሁለቱ ሀገራት ቆመዋል ለማለት ያስደፍራል። በሚቀጥለው ሳምንት በሚደረገው ስም ስምምነት ምን ምንድምንድን ጉዳይ ሊያወሩ ይችላሉ የሚለውም በራሱ ብዙ ጥያቄዎችን መመለስ የሚያስችል አቅም መፍጠር ይኖርበታል። ያ ካልሆነ የመፍረሱም ነገር ወይንም ደግሞ በዚህ አጋጣሚው አስቸጋሪ ሆኖ ሊያልፍ እንደሚችልም ግምት ውስጥ ሊገባ ይችላል። በርካቶች የተለያዩ ሀሳባቸውን ያስቀምጣሉ። ዞሮ ዞሮ ግን የዚህ የኢራን የኒውክሌር መርሃ ግብር የተጀመረው በነገራችን ላይ ራሳቸው አሜሪካ ነበሩ ያስጀመሯቸው ከ1954 እስከ 1979 አሜሪካና ኢራን እጅና ጓንት ሆነው እስራኤል ጭምር እጅና ጓንት ሆነው ይሰሩ ነበርና የኒውክሌር መርሀ መርሃ ግብርን ወይም ደግሞ አቶሚክ አቶም አቶምስ ፎር ፒስ የሚል ግንዛቤ ነበርና የኢራን ፖለቲከኞች በወቅቱ ከ54 እስከ 79 በነበረው ከአሜሪካና ና ከእስራኤል ጋር በቅርበት ይሰሩ ስለነበረ አቶሚክን መታጠቅ አቶሚክ ቦምብን ለሰላም ይጠቀሙ የሚል ሐሳብ ሰጧቸው። ስለዚህ በእንደዚህ በቴራን ዩኒቨርሲቲ ጭምር የአቶሚ አቶም ማብላላት የሚቻልበትን እነዚህ ፓርቲክልስ ተሰጧቸው። የኢራን ፖለቲከኞች፣ የኢራን ሰዎች፣ የኢራን ተመራማሪዎች ነገሩን በዚህ ልክ እያስተካከሉት በዚህ ልክ ት ከመጡ በኋላ ከ1979 በኋላ ያው እንደሚታወቀው ጸብ ሲመጣ ኒክሌር ወደ ማብላላቱ 203 ላይ በርካታ ቁጥር ያላቸው ወደ ዘጠኝ የሚጠጉ የኒክሌር ማብለያ ጣቢያዎችን ኢራን እንዳላት ግምት ውስጥ ገባ። ሁኔታዎች ተቀየሩ ወይም ደግሞ ሌላ መልክ ተሰጠውና አስቸጋሪ ሁኔታ ተፈጠረ። 2003 2009 እየተባለ ማዕቀብ መጣለም ተጀመረ ማለት ነው። ይሄ ሁሉ በእርግጥ ቆየት ያለ አይነት ነገር ቢሆንም የኢራን ፖለቲከኞች ኒውክሌርን የታጠቁት ከራሳቸው ከአሜሪካ ፖለቲከኞች በወቅቱ ከነበሩት ከነ ኒክሰን ጭምር እንደሆነ እንደ ግምት ውስጥ ለማስገባት ነው። ከዛ ባሻገር ደግሞ አሁን ያለውን የቅርቡ ሁኔታ ስንመለከት ከ2015 በባራክ ኦባማ ዘመን ዴሞክራቱ ከኢራን ፖለቲከኞች ጋር በወቅቱ ከነበሩት ጋር ማለት ነው እና ሀሰን ሮሃኒ ጋር ድርድር አድርገው 2015 ላይ ኢራን፣ ጀርመን፣ ፈረንሳይ፣ አሜሪካ፣ ብሪታንያ፣ ሩሲያ፣ ቻይና የመሳሰሉ ሀገራት አንድ ላይ ሆነው ስምምነት ላይ ፈረሙ ማለት ነው። ስለዚህ ኢራን ከአምስቱ ቋሚ የጸጥታው ምክር ቤት ከሀያላኖቹ ጋር ማለት ነው ሲደመር ከጀርመን ጋር ሲደመር ከ ጀርመን ጋር ፒ5 ፕላስ1 በሚል የኒክሌር ስምምነት የኢራን የኒክሌር ስምምነት የሚባለውን ኮምፕረንሲቭ ነው እሱን ተስማማች ማለት ነው ሁለት ሺ አስራ አምስት ላይ ያ ማለት ኢራን ምንም አይነት የኒክሌር ጦር መሳሪያ ትታጠቀም የሚልም አይነት ግንዛቤ ያለው ነገር ግን ኒኩሌር የሚሆን ዩራኒየምን ለኢነርጂ ለሀይል መሰረተ ልማት መጠቀም ትችላለች የሚል ሀሳብ ነበረው ያም ሆኖ ግን ተቀባይነት አላገኘም ነበረ ወዲያውኑ ዶናልድ ትራምፕ እንደምታስታውሱት 2016 ላይ ሂላሪ ክሊንተን አሸንፈው ከመጡ በኋላ 2018 የይሄን ስምምነት ጥለውት ወጡ። ጥለውት ከወጡ በኋላ ነው ድጋሚ አሁን ለድርድር ራሳቸው ጥለውት ወጡ። ራሳቸው ተመልሰው ሊመጡ ነው እየተም የሚባል ሀሳብ ከግራም ከቀኝም እየወጣ የሚገኘው ና ይሄ P5+1 ስምምነት የኢራን የኒክሌር ስምምነት ተብሎ የሚጠራው በራሷ በአሜሪካ አማካኝነት ራሳቸው ዶናልድ ትራምፕ 2018 ላይ ጥለውት ወጡ። አሁን ድጋሜ ደግሞ ያስፈልጋል በሚል በኦማን ድርድሩ ቀጠለ። አንዳንዶቹ እንግዲህ በኢራን ፖለቲከኞች በኩል ያለው ቀጥተኛ ድርድር አይደለም፣ ቀጥተኛ ነው፣ ኢን ዳይሬክትሪ ነው ይላሉ። የአሜሪካ ደግሞ ዳይሬክትሪ ነው፣ ምክንያቱም ዊትኮፍ ና አባሰራግቺ ፊት ለፊት ተነጋግረዋል። ስለዚህ ዳይሬክትሪ ነው፣ ምንም አይነት ትርጉም ሊኖረው አይችልም የሚል ሀሳብም እንዲሁ ይሰጣሉ። እና በርካቶች በተስፋ ያዩት የኒውክሌር ስምምነት ነው። ግን እንደዚህ አይነት ስምምነቶች እስከምን ሄዳሉ? ምክንያቱም ሁለቱ ሀይሎች የሚተያዩበትን መነጸር ስለምናውቀው ነው ማለት ነው። እና ያው እንግዲህ ቀደም ሲል ላለፉት አርባ አምስት አመታት የማዕቀብ ናዳ በኢራን ላይ ተጥሎባታል። ኢራን ደግሞ በአያቶላዎቹ አማካኝነት ትንሽ ጠንከር ያለ እርምጃ በተለይም ወታደራዊ እርምጃዎችን በመውሰድ ትታወቃለች። ቀደም ሲል እንዳልኳችሁ የኢራን ፖለቲከኞች በተለይም የመጀመሪያው አያቶላ ከዛ አሁን ያሉት አያቶላ አሊ ሀመኔ በነገራችን ላይ አያቶላ አሊ ሀመኔ ፕሬዚደንት ነበሩ። የኢራን ፕሬዚዳንት ነበሩ። በተለይም በኢራን እና ኢራቅ ጦርነቱ ወቅት ፕሬዚዳንት ነበሩ ና ከዛ ነው እንግዲህ አያቶላ አሊ ሀመኒ ወደ አያቶላዎቹ መድረክ መጥተው ሃይማኖታዊ መሪ፣ ሁለንተናዊ መሪ እየሆኑ የመጡት ማለት ነው። ነገር ግን ኢራን ኒክሌት ታጥቃለችው? የሚል ጥያቄ ብዙዎች ያነሳሉ። አዎ ኢራን ኒክሊር ታጥቃለች ማለት ይቻላል። ቅድም እንዳልኳችሁ ኢራን በተወሰነ ርቀት፣ በተወሰነ ቀናት ውስጥ አስፈላጊ ከሆነ በስምንት ቀናት ራሳቸው ፕሬዚዳንት ባይደን ቀደም ሲል የነበሩት የአሜሪካ ፕሬዚዳንት ያረጋገጡት ነው። አይኤኤ ዳይሬክተር ራፋኤል ግሮሲም ራሳቸው ይሄን አረጋግጠዋል። ኢራን በቀናት ውስጥ ኒክሊር መታጠቅ ትችላለች፣ አቶሚክ ቦምብ መታጠቅ ትችላለች። ስለዚህ እንዲ አይነቶቹን ነገሮች መፍትሄ ማምጣት አለብን ብለዋል። ሰው መታጠቅ ትችላለች የሚለውን ያስረግጣል ማለት ነው። እንደውም ብዙዎች የሚሉት ዘጠና በመቶ የሚሆነውን የኒክሌር አቅም ወይም ደግሞ አቶሚክ ቦምብ መታጠቅ የምችልበትን እድል የፈጠረ አቅም አላት። ነው ግን በግልጽ የተቀመጠው ደግሞ ስልሳ በመቶ ዩራኒየም አበልጸጋለች። ስልሳ በመቶ ዩራኒየም ማበልጸግ ማለት ቢያንስ እንኳን በሄሮሽ ማና ነጋሳኪ አሜሪካ የተጠቀመቻቸውን አቶሚክ ቦምቦች ያህል መጠቀም እንደምችል ያሳያል ማለት ነው። ስለዚህ እያንዳንዷ ነገር በአሁኑ ሰዓት እያንዳንዷ አካሄድ እጅግ በቀላሉ የምትታይ አይደለም። ከባድ የፖለቲካ ግንዛቤ አለማችን እንዲኖራት የሚያደርግ አካሄዶችን በሙሉ በተጠና መንገድ ሊሆኑ እንደሚገባ የሚያሳይ ነው ና በዚህም በዛም ያሉትን ነገሮች መመልከት እጅግ ቀላል ቢመስልም አሁን ባለ ሁኔታ ግን ሁኔታዎችን ቆም ብሎ ማሰብ የሚያስፈልግበት ደረጃ ላይ እንደደረሰ ግምቱን መውሰድ ያስችላል። ዞሮ ዞሮ የኢራንና የአሜሪካ የኒክሌር ድርድር በኦማን ዛው መካከለኛው ምስራቅ ላይ መደረጉ አዎንታዊ ውጤት ይዞ መጥቷል ይሄ አዎንታዊ ውጤት ግን አሁን ላይ ሁለቱ ኃይላት የኒክሌር ስምምነት ላይ ደርሰዋል ማለት አይደለም ምክንያቱም ቅድም ባነሳውላችሁ በበርካታ ምክንያቶች ሁለቱ ኃይላት የማይሰሩበት ብዙ ምክንያት አላቸው አንደኛ መካከለኛው ምስራቅ ላይ አሜሪካ ጥቅሟን የምታስከብርበት ፍላጎት አላት ያ ጥቅሟን የምታስከብርበት ደግሞ በኢራን በኩል በእስራኤል በኩል ኢራንን ማጥቃት ትፈልጋለች አንደኛው ይሄ ነው በኢራን በእስራኤል በኩል ኢራንን ጥቃት ማድረስ ከተቻለ የመካከለኛው ምስራቅን የነዳጅ ሁኔታ፣ የመካከለኛው ምስራቅን የፖለቲካ ግንዛቤ፣ የመካከለኛው ምስራቅን እዛ አካባቢ ከ ኢራን ውጪ ለአሜሪካ አስቸጋሪ ሀይል ጠፍቷልና፣ ስለዚህ ያን ለማሳካት በአንደኛ ደረጃ አሜሪካ በቀላሉ አትመለከተውም ነው። ሁለተኛ ደግሞ ራሳቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲህ አይነቱን ነገር በቀላሉ አይመለከቱትም። ኢራንና አሜሪካ የኒውክሌር ስምምነት አደረጉ ቢባል እንኳን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያየ መንገድ ይህን ስምምነት ማጣጣል፣ ይህን ስምምነት እንዳይሳካ ማድረግ ይፈልጋሉ። ብዙ ምክንያቶች ስላሉ ይህን የሚያደርጉበት ምክንያት ምክንያቱም እስራኤልና ኢራን የሚታዩበት መነጽር በጣም እጅግ አስፈሪ ጠላት ተደረጋርገው የሚቆጣጠሩ ነውና ወደማይቀር አንዳች ግጭት ሊያልፉ ይችላሉ የሚል ስጋትም እንዲሁ ዓለም ተጋርጦባት ቆይተዋልና እነዚህ እነዚህ ነገሮች ስንመለከት ሜይ ቢ የሁለቱ ሀይሎች ነገር በቀላሉ እንደማይቋጭ ሊያሳይ ይችላል። እንዳልኳችሁ በመካከለኛው ምስራቅ ካታር ናት፣ ሳውዲ አረቢያ ወይስ ና አረምሬቶች ወይስ ነኢራቅ ኢራቅ፣ ሶሪያ ያለው መንግስት እንደዚ እንደዚህ እንደዚህ ማንም በመካከለኛው ምስራቅ አሜሪካን ለመገዳደር የሞከረ ሀይል የለም እና አሜሪካ ደግሞ ይሄን ነገር ሴኪር ለማድረግ ይሄን ነገር ለማረጋገጥ በቀይ ባህር ያለውን ፖለቲካ በበላይነት ለመምራት ይሄን ማድረግ ወይም ደግሞ የኢራንን ኃይሎች ማዳከም እጅጉን ትፈልጋለች። ከዚህ አንጻር ስምምነቱ በቀላሉ የሚታይ አይደለም። በስምምነት የሚጠናቀቅ ነገር አሁን ሁለቱም ሪስፔክት ይፈልጋሉ። ኢራንም በአቅሟ፣ ኢራንም አሁን ባለ ሁኔታ በቃ አክብሩኝ የሚል አቋም አላት። እንደም ቃል በቃል የምትለው ኢራን ካላከበራችሁኝ አልደራደርም ነው። ክብሬ ተነክቶ አልደራደርም የሚል አቋም አላት። ስለዚህ አሜሪካ ደግሞ እናንተ የማትሞክሩ ከሆነ የማትስማሙ ከሆነ ዛሬም ጥቃቱ ከነገ ከነገ ወዲያ እንደፈለግኩ አድርጌ ጥቃት ተሰነዝራለሁ ወይም ደግሞ አስፈላጊ ከሆነ አወድመዋለሁ የሚል ሀሳብ አላት ና እነዚህ እነዚህ ነገሮች ግምቱ ሲገቡ ነገሮች በቀላሉ መታየት የለባቸውም ወደሚል ድምዳሜ የሚወስድ ይሆናል። እንግዲህ እንደዚህ አይነት ነገሮች ሰፋ ያሉ መረጃዎች ይፈልጋሉ። ሰፋ ባለ ትንታኔም ድጋሚ ይመለስባቸዋለሁ። ነገር ግን ውድ ተመልካቾች ላይክ፣ ሰብስክራይብ፣ ሼር በአሁኑ ሰዓት እጅግ ያስፈልጋል። ና ይህን ማድረጋችሁን እንዳትረሱ ቤተሰቦች፣ መልካም ጊዜ ይውላችሁ።